ኃይለኛ በግ ነውና እቃ እንዳይሰብርባቸውና ብሩክ፣ እሱ ጋር ሳይሆን ማለት ነው ከግንዱ ጋር ብታስሩ ይሻላል። ያው እዚህ ጋር ችግር የለውም ማለት ነው። በደንብ አድርገህ ሰሩ። አረ ብረቱን ይሰብረዋል። ኃይለኛ ነው በጉነት። ኃይለኛ ነው በጉነት። እሱ ጋር ታረው ብሩክ። እንግዲህ ፋሚሊ ግቢያቸውን ያለ ነው። ልባችን እየፈራ ነው፣ ምን እንደምንባል አናቅም። ብሩክ እናንተ ግቡ፣ እኔ አልገባም። እንዴት እየፈራው ነው። አስገድም ችግር የለም፣ ችግር የለም። አነማዘቅ አባዬም ጋሽዬም ስላለ የለ ገባ ብላችሁ ድንገት ቢደርሱብን ቢደርሱብን፣ በሩን ቆልፈዋለሁ። የምር በሩን ቆልፈሽ ነው? በሩን ቆልፈዋለሁ። ግን እንዳቆዩ እንዳቆዩ እንዳታስመቱኝ፣ ግቡና ሩታዬን አግኝታችሁ

ይናንቺን እንነጋገራችን ኮይ አይ ባይ ዘዌ እዱዬ ምን መሰለሽ ከማሚ ጋር እኮ ተገናኝተናል። ምንም እኮ ችግር የለውም። ማኪን ቤት አብረናል ነበር ከዚህ መምጣቴ ነው። እና ከዛም ባለፈ ደግሞ ማለት ነው ባለፈውም እኔ ነኝ መኪና ነበር ባይ ዘዌ ማለት ነው። ባለፈው ፈርቼ በሹፌር ነበር ሩታ እንድትመጣ ያደረኩት ማለት ነው እና

አንድ ስቻል ልንገር፣ አላስተኛኝም። ስለዚህ አሁን ልብሴን ቀያሪ ምናምን ልተኛ ስን የመጣው አሁን ከተነሳ ምናስተኛዋለን? እውነት እናስተኛዋለን። አላደገም። እሺ አላደገም። የምር አላደገም። አምጪው። ከኔ ጋር ሁሉ ላይ አድግ ነው

ማለችልበት ነው። እንደ እኔ መስለሽ አድጓል። የምር አድጓል፣ ጸጉሩ አድጓል፣ ሁሉ ነገሩ ያደገብኝ። በይ ተኝቶ ነው ወይ ቀስቅሾ

በተኛበት እያስጨሽው ነው። አንተ ነው ጊዜያዊ ደም ነው። እሺ፣ ጊዜያዊ ስም አላወጣሽለትም? አረ፣ ላይ ሆኖ ጭንቅላቱ ፀጉሩ እንዳቆርጮ እሺ፣ አሳድግለት ትልቅ ነው ምናደርግለት? ተሳስተሽ እንዳቆርጩ አቢ አንዴ ብቻ ካየኝ ማለት ነው። አስቀምጪው፣ ወጣለሁ እንዳያየኝ ብቻ አልኩ ነው። ምን ችግር አለው አሁን? ልጃችንም ግን ማለት ነው፣ ህፃናት ደስ ይላሉ።

ምግብ ጀምሯል ምግብ ምን በላ ጡት መጣ መቼ ነው የሚጀምረው ምግብ ከስድስት ወር በጡት ብቻ ምን ያበላው የልጆች ምግብ ደብሮም አይገልጠውም አውቆ እየፎገረ ነው

ይዘው ልሂድ በመኪና ከዛ፣ ወተት እኔና አንቺ ማለት ነው። ወተት አጠጣዋለሁ፣ አንቺ ታጠጭ፣ እኔ አጠጣዋለሁ። ምንም እኮ ልዩነት የለውም። ማማ ወተት እያፈላሁለት ከፈተ። አዎ እንደዚህ ከፈትና በላዬ ነው

አንተ ማስገረዝ አትችልም። ማለት ለምን አይጨረም? አንተ አባት ነው። ስለዚህ እኮ እኔ እኮ ሌላ ሰው የያዘው ችግር የለውም፣ ግን ደግሞ ማለት ነው አብሬ ግን እዩ ሜዳው አንቺ፣ እኔ አላይም እኮ ሄዳለሁ፣ ምናምን አስገርጆ ምናምን እመጣለሁ።